ሰላም ሰላም የተወደዳችሁ እና የተከበራችሁ የቻናሌ ተከታታዮች ሰላም እላለሁ። እንደ ሙስሊም እህት ወንድሞች ሰላማችሁ ይብዛልኝ እያል ለውኝ ዛሬ በአዲስ ቪዲዮ መጥቸላቸዋለሁ። ሰብሰብስክራይብ እያረጋችሁ ቤተሰብ ሆኑኝ እና ምንላችሁ ፈልጌ ነው ሳውዲ አረቢያ አንደኛ ስደት ያላችሁ እህት ወንድሞች ተጠንቀቁ። ሾርጣ በየቦታው ሳቢያ ሪያድ ጂዛና በአርሽ መካ የሌለበት ነገር የለም። ሾርጣ ብቻ ነው እንዳለ እንትን ብላ ያለችው ማለት ነው። እህት ወንድሞች በስደት ያላችሁ እህት ወንድሞች ራሳችሁን ጠብቃችሁ ስሩ። አብዛኛ መዝርዓ የምትሰሩ ሰዎች ማለት ነው እንዳለ እና ተበታትና ያለችው ምንም እንትን ማለት የለም። እራሳችሁን ጠብቃችሁ ስሩ። እህት ወንድሞ እህቶቼ ደግሞ ቢጋላ የምታዘወትሩ ሰዎች አላችሁ አንዳንድ ማለት ነው። ቢጋላ ብዙ ቀን የምትሄዱ ልጆች አላችሁ፣ ስነ ስርዓት ይዛችሁ ስሩ። ምንም እንትን የለም። ሾርጣናት መንገዲቱ። ትናንትና እንኳን ሴትዮ እንትን ናት ማለት ነው፣ ዶክተር ናት። ከቤት እየመጣ የውጭ ላጸዳ ወጥቼ በጣም ነው የጮሆይብኝ። መንገዲቱ እንዳለ ሾርጣናት፣ መንገዷ እንዳለ ሾርጣናት፣ አድበሽር የቤት ውስጥ ሁኚ፣ የቅረብኛ፣ ውጭ ጽዳት እና እስከሚረጋጋ ቤቱን አጽጅ ምናምን ብላኝ ነው የተመለስኩት፣ ማለት ነው እቶ ወንድሞቼ እንትን የኖራችሁ ሁሉም ሾርጣ ነው ያለው። ሾርጣ ብቻ ናት መንገዲቱ፣ ምንም ማድረግ አይቻልም። ወንድማችንም መድኃኔዓለም ከዚህ ጭንቅና እንትን አውጥቶ፣ ግማሹ ተይዟል ይላሉ። አረብ የኔ አረብ አለ ማለት ነው። ተይዟል አለኝ። እኔ ምን ማድረግ እንትን አላልኩም፣ ዝም ብዬ ዝም ነው ያልኩት። እናንተ ሀራሜ ናችሁ። ኢትዮጵያ ማለት እኮ ሰው ራስ በራሳችሁ መገዳደል ሰው እንትን ማለት ነው። ደግሞ የኛን ጨረሳችሁት። አንድ ወንድ የሚባል እዛ ሀገር መቀመጥ የለበትም። ሩጃል የሚባል ጨራሽን እዛ ሀገር መቀመጥ የለበትም፣ ሴት ካልሆነ በስተቀር ወንድ እዛ ሀገር መጠጥ ቢያስለምዱ እነሱ፣ ጫት ቢያስለምዱ እነሱ፣ መስረቅ ቢያስለምዱ እነሱ። አላለንም። ትናንትና ማጉድ ጓደኛዬም ነበረች እዘና ንበ ሊገለን ማታ እንደዚህ ሀበሻ እንደዚህ ናቸው ሀበሻ ብሎ በስ ሰው ብገሉ እናንተ እንትን ብትሉ እናንተ ሁሉም ነገር ብታረጉ እናንተ ሊገለን ማታ ተውን ቅፍራሱ እኔን ገለውኝ እንዳያድሩ እንጂ እያልኩ በዚህ በዚህንትን ነገር በቃ ኦቨር ስሜት ተሰምቷቸዋል ምን ብሏቸዋል በቃ ስለ ኢትዮጵያ ነው የሚያወሩት በቃ አረብ ብያችም ትመጣል መቸም አረብ እዚጎመ ሀረና አሜት ሲወዱ እንደው እንደ እኔ ቤት ውሳ እንደ እኔ ቤት ናቸው። የሌላ አረብስ ሀሜስ ወዱ እዛ እዛም ተጠራቅመው በቃ ወሬ ሰምተዋል። ሀበሻ እንደዚ ነው ሀበሻ እንደዚ ነው፣ ሀበሻ መዝርዓ ለመዝርዓ ምሄር ነው። ሀበሻ እንደዚ ነው፣ መዝርዓ በመዝርዓ ምሄር ነው። ሴቶቹ ወንዶቹ። ባለፈውማ አንድ ነገር እዝ ማለት ነው የሆነ ልጅ ተገላ ተገኝታ ተብሎ እኛ ፌስቡክ ይሰራጫል ምናምን እያልን እየጠበቅን ነበር። የለም ውሸት ይሁን እውነት እኔ አላቅም። አረቦቹ ናቸው እያወሩ የሰማቸው ማለት ነው። እንደዚህ መዝራ ሀይዳስ ካሜራ ተደቅኖ እንደገና ሀተኛ ይበትራ አቅቷን ሩጣ ምናምን እያሉ እንደዚህ እያወሩ እናንተ ሀበሻ ማለት እንደዚ ናችሁ፣ እንደዚ ናችሁ። ዝም ብለው ሊገሉን አረ በስመ አብ ያችን ሊገለዋት እንደዚ አስቀምጠዋት እንደገና ሬሳዋን አንስተን የቀበርናት እኛ ነን ምናምን እያሉ ውሸታቸው እውነታቸው፣ አይ ያዝሜ የነሱ ውሸት ማለት ነው። ውሸት ሲወዱ ሀሜት ሲወዱ፣ እኔ እንደ አረብ እኔ አይቻልም በህይወቴ ማለት ነው። አሁን ይሄ ልጅ ይህን ሰራ ተብሎ ኡበር ይሄ ነው፣ ይሄ ነው፣ ይሄ ነው፣ ይሄ ነው በቃ አድመመጫችን ነው ያዋጠፉ በቃ እንደዚህ ነው። ሀበሻ እንደዚህ ናቸው፣ ሀበሻ እንደዚህ ናቸው፣ ሀበሻ እንደዚህ ናቸው። ጭራሽ ወንድ የሚባል ሀበሻ እዚህ ላይ መስራት የለበትም ነው ያሉት። ወንዶችማ ጭራሽ እና ይሄ ልጅ ኔርግ እንትገሉም ይሁን አይግደልም መድኃኔዓለም አንድ የሰማዩ ጌታ ብቻ ነው የሚያውቀው። እኛ የምናውቀው ነገር የለም፣ ግን ከዚህ ላይ ወይ የሆነ ነገር ገሉም ቢሆን የሆነ ነገር እንት ብሎ ነው ወይ መዛል ሰጠው ብሎ ነው ወይ የመታው አሸግሮት ነው ወይ አንድ ነገር እኛ በአረብ ሀገር የምንኖር ሴቶች ወንድሞች ስንት ስቃይ ነው ተሸክመን ያለው ሲሰድቡን አንገታችን ደፍተን ምን ሲሉ እንደውም በዛ አልሰጥም ሲሉን፣ አራት ወር አምስት ወር አቆይተው ምን ሲሉን፣ በዛ ተበሳጭቶ ወይ አንድ ነገር ወይ ምግብ አቶ ይሆናል። ይሄ ልጅ ብዙ ነገሮች አሉ። በስደት ያለ ነው እንረዳዋለን። እንደ ራሳችን ሆኖ ነው የሚታየን ማለት ነው። እና ምን ላችሁ ፈልጌ ነው ሙስሊሞች ወንድሞችን ወንድሞች እንዲሁም ክርስቲያን ሞላ ኢትዮጵያ በምታምኑት ሃይማኖት ይዣቸዋለሁ። ጸሎት ያስፈልገዋል ይሄ ልጅ በስደት ያልፍልኛል ብሎ የኔ ከርታታ ያልፍልኛል ብሎ የተሰደተው እንግዲህ ቀን ነው የሚጥለው። ሁሉም ነገር ቀን ነው የሚያነሳው፣ ቀን ነው የሚጥለው። ይሄ ልጅ አስቦት ወይ አንድ ነገር አለ ብሎት አይደለም። ግን አንዳንድ አላችሁ መተዛዘቢያ ማለት ነው፣ ኮሜንት ላይ የገባችሁ አረቦቹ ሸር ባረጉት ቪዲዮ እየገባችሁ እየጻፋችሁ። እኔ ብዙ ኮሜንት አንብቤያለሁ፣ አንብቤያለሁ ማለት ነው። ይገደል እንደዚህ በል እናንተ የአንድ ውሃ አንድ አንድ ውሃ ጠጥተን ያደግን ልጆች አንድ ቤት እንትን ብለን አንድ ኢትዮጵያ ማለት እኮ አንድ ውሃ ናት ያደግ ነው ማለት ነው አንድ ውሃ ነው ጠጥተን ያደግ ነው ግን እናንተ ነገ በኔስ በልጅ በኔ ባይደርስ በልጅስ ብላችሁ ማሰብ አቁማችሁ ይገደል ይሄ ወንድማችን ገና ህፃ ልጅ ነው ገና ወጣት ነው እንትን ብሎት ነው እንጂ እውነት እንትን ብሎ አይደለም አስቦት ሰይጣን አሳስቶት ነው እንጂ ሰው ሊገድል ሰው እንትን ብሎ አይደለም ይገደል ብላችሁም ጽፉ። እውነት እውነት ፈጣሪ የሰማዩ ጌታ እሱ ይፈረድባችሁ። አትፍረዱ ይፈረድባችኋል አይደል የሚለው እሱ ያያድላችኋል። ችግር የለም፣ በየኮሜንት እየሄዳችሁ ታሽቃብጡ፣ እህቶ ወንድሞቻችን ማለት ነው። ችግር የለም። ይሄ ልጅ ግን ፈጣሪ ብሎት፣ ኢትዮጵያ ብዙ ቸር አሉ፣ መጥፎ እንዳሉ ብዙ ቸር ወንድሞቻችን አሉ፣ ብዙ የሰው እንባ የሚያግዙ የሚያብሱ አሉ አረብ ሀገር እንደኛ እህት ወንድሞች ስቃይ መከራ ያዩ እንትን ብለን ሊተርፍ ይችላል። ማነው የሚያውቀው? ሲሆንም ያልተያዘም እየተባለ ነው። አረቦችን ነው ተይዟል ምናምን እያሉ የነበረው ላልተያዘ ይሆናል። መድኃኔዓለም ያውቃል ሁሉንም። ግን እንደዚህ እያላችሁ የምትጽፉ ሰዎች ማለት ነው ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ዛሬም ነገም እንትን ብለን ለአፋችን ብንጠነቀቅ እና ህጹህ እጃችን አፍ መጾም አለበት፣ እጅም እንትን ማለት አለበት። በየኮሜንት እየሄዳችሁ እንደዚህ ነው እንደዚህ ነው የምትል ልጆች ስነ ስርአት አርጉ። አሁንም ኋላም ቢሆን ማለት ነው ይጸጽታችኋል። አንድ ቤታችን ሰላም እንናገርበት፣ አንድ ቤታችን መጥፎ ቃል አፋችን ላይ አይስ እንትን አይበል። ይሄ ወንድማችን የሀገራችን የዋጃ ልጅ ነው እየተባለ ነው። ራህ የዋጃ ነው እየተባለ ነው። ብዙ ነገሮች እንትኑታ መድሃን ያለም ከሱ ጋር ይሁን። ይሄን ነው የምለው፣ እህት ወንድሞቼ። ወንድሞቼ ግን መዝረአ የምትሰሩ ወንድሞቼ፣ ስንት እንትን በሉ ተጠንቀቁ። የትም ይሁን ስራ ዋላ እንትን በሉ እንጂ በግ የምታገዱ ምን ተ በነሱ ንደት ነው እና ትርም የሚጎላችሁ ማለት ነው። ከዚህ በፊት እንደዚህ ተብሎ ስንት ሰው ነው የሞተው በሽሽግ ማለት ነው። ያለው አውጡት። እራሳቸው የሚገሉ ሾርቶች እና ራሳችሁን ጠብቁላችኋለሁ ቪዲዮውን ከወደዳችሁ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ይሄን ይመስላል፣ ቪዲዮዎቼ ይሄን ይመስላል። እወዳችኋለሁ። ያክባር ይስጥልኝ።